ሶሻል ሚዲያ ላይ ዩቲዩብ ላይ ፌስቡክ ቲክቶክ ላይ እንዲሁም ደግሞ በሌሎች በሌሎች መንገድ ገንዘብን እየሰሩ ሜክ እያደረጉ ያሉ ሰዎች መንግስት ግብር ሊቀበል እያሰበ ነው ይላሉ። እያሰበ ነው ሳይሆን አስተላልፏል። ግብር መክፈል እንዲጀምሩ ነው ተብሏል እና መክፈል አለባቸውም የተዋ ነው። ከዚህ ጋር በተገናኘ አንድ ነገር ልናገር፣ ግብር መክፈል እውነት ነው፣ ሁላችንም ያለብን ነገር ነው። በተሰማራንበት ዘርፍ ብንከፍል ጥሩ ነው ምክንያቱም ለሀገራችን ከሆነ ማለት ነው። ምክንያቱም አንድ ሀገር የምትደራደረው ልማቶች የሚደረጉት እንዲሁም ደግሞ መሰረታዊ ነገሮች የሚሟሉት ከህዝቡ በተሰበሰበው ግብር ስለሆነ ማለት ነው። የጤና ተቋማቶች ይገነባሉ፣ ትምህርት ቤቶች ይገነባሉ፣ እንዲሁም ደግሞ በጀቶች ምናምን ከዛ ከተገኙ ገንዘብ ስለሚመደቡ ማለት ነው። ነገር ግን መንግስት ደግሞ እነዚህ አይነት ነገሮችን ከህዝቡ ከህብረተሰቡ ላይ መውሰድ ሲያስብ፣ እሱ ደግሞ ምን አይነት አስተዋጽዖ አድርጊያለው የሚለውን ማሰብ አለበት። ለምሳሌ አንድ ባለሱቅ ምርቱን አውጥቶ ቁጭ ብሎ ሱቅ ውስጥ ምርቱን ሲሸጥ ከመንግስት ምን አድርጓል? ንግድ ፍቃድ ወስዶ እንዲሁም ደግሞ ሱቅ ተከራይቶ ቦታ ይዞ ሸቀጣሸቀጦችን ከአስመጪና ላኪዎች አስገብቶ ሆና በዛ አይነት ፕሮሰስ ውስጥ አልፎ ነው ምርቱን ለህዝብ የሚያቀርበው ማለት። ከዛ በኋላ ደግሞ ካገኘው ገንዘብ ላይ ለመንግስት ግብር ይከፍላል። መንግስት ምን ሰጥቶታል? የንግድ ፍቃድን እንዲነግድ ፍቃድን አመቻችቶለታል ማለት ነው። ወደ ሶሻል ሚዲያውና ወደ ዲጂታል ሚዲያው ስንመጣ ግን ይሄኛው አይነት ነገር አይደለም ያለው። ለምሳሌ ዩቲዩብን ብንወስድ ዩቲዩብ ላይ ገንዘብ ሜክ ለማድረግ ዩቲዩብ አካውንት ስንከፍት

እንዲሁም ሌሎች የተለያዩ ሀገራቶችን ሰሌክት አድርገን በእነሱ ሆነን ነው ዩቲዩብ የምንከፍተው ማለት ነው። ያም ለምንድን ነው የሆነው ብላችሁ ከጠየቃችሁ ኢትዮጵያ የዩቲዩብ ፓርትነር አባል ባለመሆኗ ምክንያት ማለት ነው። እንዲሁም ደግሞ ኢትዮጵያ ውስጥ ቁጭ ብላችሁ ዩቲዩብ ቪዲዮዎችን በምትመለከቱ ሰዓት ላይ ምንም አይነት ማስታወቂያዎችን አታዩም። ነገር ግን ኔትወርክ የተዘጋ ሰዓት ላይ በቪፔን በምትመለከቱ ሰዓት ላይ ማስታወቂያዎች እየመጡ ያስቸግሯቸዋል። ያም በምንድን ምክንያት ነው የሚሆነው? ቪፔን ባበራች ሰዓት በሌላ ሀገር ሰርቨሮች እየጠቀማ ስለሆነ ቪዲዮዎች፣ ማስታወቂያዎች ይመጡላቸዋል ማለት ነው። ምክንያቱም ዩቲዩብ ምንድነው የሚያስበው? የሌላ ሀገር ሰርቨ ሰርቨር ስለተጠቀማችሁ በዛ ሀገር ሰርቨር የዛ ሀገር ሆናችሁ እንደምታየው ስለሚያስብ ማስታወቂያዎችን ይልካል ማለት ነው። ኢትዮጵያ ውስጥ ግን ቁጭ ላችሁ የምታዩ ከሆነ ምንም አይነት ማስታወቂያዎች በዛ ቦታ ላይ አያልፉም ማለት ነው። ያ ምንን ያሳያል? ግለሰቡ ወይም ደግሞ ያ ዩቲዩብ ቪዲዮ የለቀቀው ሰው በዛ ሀገር ኢትዮጵያ ውስጥ ባለበት ማስታወቂያ በማታይበት ሀገር ውስጥ ገንዘብን እያገኘ አይደለም ማለት ነው። ስለዚህ ይሄ ከግምት ውስጥ ያዙልኝ። ሁለተኛ ይሄ ለምን ሆነ ብላችሁ ስታስቡ ድርጅቶች የተለያዩ ካምፓኒዎች በዩቲዩብ ላይ ማስታወቂያዎቻቸውን ሲያስተዋውቁ ዩቲዩብ ቪዲዮ ላይ ማስታወቂያዎችን የሚመለከት ሰው ክሊክ አድርጎ ያየውን ነገር ባይ ማድረግ ይችላል፣ መግዛት ይችላል፣ ወይም ደግሞ የተለያዩ ነገሮችን ዳውንሎድ አድርጎ መጠቀም ይችላል። ነገር ግን ወደ ኢትዮጵያ ብንመጣና ና እነዛን ማስታወቂያዎች ኢትዮጵያ ላይ ብናስተላልፋቸው ግለሰቡ ያየውን ማስታወቂያ ክሊክ አድርጎ ያንን አፕሊኬሽን ሊሆን ይችላል ወይ ደግሞ ምርት ገዝቶ ለመጠቀም ቢፈልግ ምን ያስፈልጋል? ፔመንት ሜትዶች ያስፈልጋሉ። እንደ ፔፓል፣ ማስተርካርድ የተለያዩ አይነት ክሬዲት እና ዴቢት ካርዶች ያስፈልጋሉ። ስለዚህ እነዚህ ነገሮች የኢትዮጵያ መንግስት እንዲሁም ደግሞ የኢትዮጵያ ባንኮች እነዚህ ነገሮች ማቅረብ አልቻሉም። በዛ ምክንያት ዩቲዩብ ምን አደረገ? እንደዚህ አይነት ክፍያ ሜትድን የማይጠቀሙ ሀገራቶች ላይ ማስታወቂያዎች እንዳይሄዱ አደረገ። ምክንያቱም ከድርጅቶቹ ገንዘብ ተቀብሎ ነው ማስታወቂያዎችን የሚያስተላልፈው። ድርጅቶቹ ግን እዛ ሀገር ላይ ምርታቸው ተላልፈው ሰዎች የማይገዟቸው ከሆነ ለድርጅቶቹ ኪሳራ ስለሆነ ማለት ነው። ከዛ አንጻር ዩቲዩብ ኢትዮጵያ ውስጥ ማስታወቂያ እንዳይተላለፍ፣ እንዲሁም ደግሞ ፓርትነርሽፕ አባል እንዳትሆን አድርጓል ማለት ነው። ሰው መንግስት ይህንን ነገራቶች ባላመቻቸበት ሁኔታ ግለሰቡ በራሱ ጥረት በሌላ ሀገር አድርጎ በጓደኛው እንዲሁም ውጭ ባለቤተሰቡ አድርጎ ዩቲዩብን ከፍቶ አድሴንስ አካውንትን ከፍቶ ቪዲዮችን እየሰራ ገንዘብ ሜክ ማድረግ በጀመረ ሰዓት መንግስት ግን እዚህ ቼና መጥቶ ግብር ክፈለኝ ማለት ትንሽ ከበድ የሚል ይመስለኛል። ወደ ቲክታኩን ብንመጣ ተመሳሳይ ነገር ነው የሚያካሂደው። ገንዘብ ለማውጣት የሚፈልጉ ሰዎች፣ ቲክታከሮች፣ ምናምን ፔፓል፣ ማስተር ካርድ እንዲሁም የተለያዩ ካርዶች ባሉት ሰው ውጭ ባለ ሰው ኮኔክት እያደረጉ ነው ገንዘባቸውን የሚያወጡት ማለት ነው። እንደዚህ አይነት አማራጮች በሌሉበት ሁኔታ ውስጥ ገንዘብ ክፈሉ ታክስ ክፈሉ ማለት ይሄ ከባድ ነው። እንዴት አድርገ ህስ ነው የምትቆጣጠረው? ማለት በምን አይነት መስፈርት ነው? ምን ያህል ሰራ ያ ሰው በምን ታውቃለህ? ብቻ ብዙ ግራ የሚያጋቡ ነገሮች አሉት፣ እና ይሄ ከግምት ውስጥ ቢገባ አሪፍ ነው ብዬ አስባለሁ። ግብር ክፈሉ፣ ደስ እያለን እንከፍላለን፣ ለሀገራችን ምናምን ችግር የለብን ሙኪያ። ነገር ግን ነገሮችን አመቻችልን፣ ዩቲዩብ ፓርትነር አባል ትሁን ኢትዮጵያ፣ እንዲሁም ደግሞ ፔይፓል፣ ማስተር ካርድ፣ ክሬዲት ካርድ እና የተባሉትን አይነት ሜትዶች ኢትዮጵያ ባንኮች ላይ እንዲሰራ መንግስት ማመቻቸት አለበት ብዬ አስባለሁ። እና በዚህ ጉዳይ እስቲ እናንተ ምን ትላላችሁ? ቲክቶከሮችም ካላችሁ ዩቲዩበሮችም ይሄን ቪዲዮ ካያችሁ እስቲ እናንተን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ።